ማንቸስተር ዩናይትድ 77 ደቂቃ በጎዶሎ ተጫዋች በተጫወተው ኤቨርተን ተሸንፏል። በ12ኛ ሳምንት የእንግሊዝ ፕሪምየር ሊግ የመጨረሻ ጨዋታ ማንቸስተር ዩናይትድ በኤቨርተን 1 ለ0 ተሸንፏል። በኦልድ ትራፎርድ በተደረገው ጨዋታ ዲዩስ ብሪሃል የኤቨርተንን የማሸነፊያ ግብ አስቆጥሯል። ድሪሳ ጋና ጉዬ ከቡድን አጋሩ ማይክል ኬን ጋር በፈጠረው ግጭት ገና በ13ኛው ደቂቃ በቀይ ካርድ ከሜዳ በተሰናበተበት ጨዋታ የመርሲሳይዱ ክለብ ወሳኝ 3 ነጥብ ይዞ ተመልሷል። ስኮትላንድ አሰልጣኝ ዴቪድ ሞይስ የቀድሞ ክለባቸውን በገጠሙበት ምሽት ኦልትራፎርድ ላይ ለመጀመሪያ ጊዜ አሸንፈዋል። አሰልጣኝ ሩበን አሞሪም ዩናይትድን እየመሩ አንደኛ ዓመታቸውን ባከበሩበት ምሽት በሜዳቸውና ደጋፊያቸው ፊት ለመሸነፍ ተገደዋል። ኤቨርተን በፕሪምየር ሊጉ በጎዶሎ ተጫዋች ኦልትራፎርድ ላይ ማንቸስተር ዩናይትድን ያሸነፈ የመጀመሪያውም ክለብ ሆኗል ከአምስት ተከታታይ ጨዋታ በኋላ የተሸነፈው ዩናይትድ ደረጃውን የሚያሻሽልበትን አጋጣሚ ሳይጠቀምበት ቀርቷል። ታዲያ ታዲያ የጨዋታው ዝርዝር ሁኔታዎች ምን ይመስላሉ? አብሮነታችሁ ላይን ፕሮግራሙን ሼር፣ ኮፒ ሊንክ እና ላይክ በማድረግ ወደ ሌሎች እንዲደርስ እንድታደርጉ እንጠይቃለን። ቲያትር ኦፍ ድሪምስ በመባል የሚታወቀው ኦልትራፎርድ ዛሬ ምሽት ስሙ ሊገልጸው የማይችል፣ እጅግ አስደንጋጭ፣ የማይታመንና ታሪካዊ ድራማ የታየበት መድረክ ሆኖ አምሽቷል። ኤቨርተን ገና በአስራ ሶስተኛው ደቂቃ አማካኙ ኢድሬስ ጉዬ የገዛ ቡድኑ አጋሩን ማይከል ኬነን በጥፊ መጥቶ በቀይ ካርድ ከሜዳ በተባረረበት ቅጽበት ሁሉም ነገር ያበቃልት መስሎ ነበር። ነገር ግን በሚያስደንቅ የጀግንነት ተጋድሎ አስር ሆነው ታግለው ማንቸስተር ዩናይትድን አንድ ለዜሮ በመርታት እግር ኳስን የማይገምት ያደረጉበትን ምሽት አስመዝግበዋል። ይህ ድል ለቀድሞ የዩናይትድ አሰልጣኝና የአሁኑ የኤቨርተን አለቃ ዴቪድ ማይስ በፕሪምየር ሊግ ታሪክ በኦልድ ትራፎርድ በተጋጣሚ አሰልጣኝ ያስመዘገቡት የመጀመሪያው ድል ሆኖ በታሪክ መዝገብ ላይ ሰፍሯል። ድራማው የተከሰተው ጨዋታው ገና ሲጀምር ነበር። ዩናይትዶች የከፈቱትን የአንድ አደገኛ ጥቃት ኤቨርተኖች ከተከላከሉ በኋላ ተከላካዩ ማይክል ኪን ለአማካዩ ኢድሬስ ጎዬ የተወሰኑ ጠንከር ያሉ ቃላትን ተናግሯል። በቃላቶቹ ክፉኛ የተበሳጨው ሴኔጋላዊ አማካኝ እራሱን መቆጣጠር አቅቶት ወደ ኪን በመጠጋት ፊቱን ጉንጩ ላይ በጥፍ ያሳርፍበታል። በሁኔታው የተደናገጠው ግብ ጠባቂ ጆርዳን ፒክፎርድ ጉየን ከቦታው ሊገፍትረው ቢሞክርም ዳኛው ቶኒ ሃንግተን ያዩትን ማመን አልቻሉም። ወዲያውኑ ቀጥታ ቀይ ካርድ በማውለብለብ ጉየን ከሜዳ አባረሩት፣ ማይክል ኪንም በንዴት ከሜዳ ውጣ በሚል የእጅ ምልክት ሲያሳየው ታይቷል። ይህ ክስተት እንደ አውሮፓውያን አቆጣጠር በ2005 የኒካስልናያ ተጫዋች ሊቦየር እና ኪራን ዳየር እርስ በርስ ተጣልተው ከሜዳ የተባረሩበትን አጋጣሚ ያስታውሰን ነበር። ለኤቨርተን መከራው በዚህ ብቻ አላበቀም። ገና በአስረኛው ደቂቃ በዚህ የውድድር ዘመን ለመጀመሪያ ጊዜ በቋሚነት የተሰለፈው አምበላቸው ሼመስ ኮልማን በጉዳት ከሜዳ ወጥቶ ነበር። ነገር ግን በሚያስደንቅ ሁኔታ 11 ሙሉ ተጫዋች ይዞ በሜዳው የተጫወተው ዩናይትድ ምንም ማድረግ አልቻለም የባስ ብለው ኤቨርተኖች መሪነቱን ወሰዱ። ኪራን ዲውስበሪ ሃል ኳሷን እየገፋ ወደ ቀጥታ ሳጥኑ ጠርዝ ከደረሰ በኋላ በሚገርሙ ሁኔታ አክርሮ በመምታት ግብ ጠባቂው ሴኔ ላሜንስን በማሸነፍ ኳሷን ከላይኛው ጥግ ሳረፋት። እንደተጠበቀው ዩናይትዶች አቻ ለመሆን በቀሩት ደቂቃዎች ሙሉ በጫና ቢፈጥሩም የኤቨርተንን ጀግንነት፣ የተከላካይ ጀብዱ ግን መስመሩን መስበር አልቻሉም። ይህ ውጤት ኤቨርተን በፕሪሚየር ሊጉ ታሪክ በኦልድ ትራፎርድ አንድ ተጫዋች በቀይ ካርድ ከወጣበት በኋላ ጨዋታ ማሸነፍ የቻለ የመጀመሪያው የውጭ ቡድን አድርጎታል። ሩበን አሞሪም ክለቡን ማሰልጠን ከጀመሩበት የመጀመሪያው ዓመት አንደኛ ዓመት አንቨርሰሪያቸው ላይ የተመዘገበው የሽንፈት ቡድኑ አንድ እርምጃ ወደፊት ሁለት እርምጃ ወደኋላ እየተጓዘ መሆኑን ያሳየ ነው። ጨዋታውን ቢያሸነፉ ወደ አምስተኛ ደረጃ ከፍ የሚሉበትን ዕድል በሜዳቸው አስር ሰው ብቻ ይዘው በሚጫወቱ ቡድን ላይ አምልጧቸዋል። በጉዳት ከሜዳ የራቁትን ማቲያስ ጉንሃንና ቤንጃሚን ሸሽኮል ለመተካት የገባው ጆሹዋ ዚርክዚም እጅግ ደካማ ነበር። ቡድኑ መረጋጋት የጎደለውና የተዘበራረቀ ሻምቦሊክ ነበር ማለት ይቻላል። ብሪያን እምቤሞ፣ ብሩኖ ፈርናንዴስ ፒክፎርድን ቢፈትኑም አብዛኞቹ ምክሮች የተለመዱ ሩቲን ነበሩ። በመጨረሻ ደቂቃ ላይ ማቲያስ ሊክት ኳስ ቢያገኘም ፒክፎርድን የሚያስደነግጥ አልነበረም። በጨዋታው ማብቂያ የደጋፊዎች ከፍተኛ የተቋሙ ድምፅ መሰማቱ የቡድኑን ውድቀት ቁልጭ አድርጎ አሳይቷል። ይህ ምሽት ለማንቸስተር ዩናይትድ አስከፊ ቢሆንም፣ ለኤቨርተን ግን ታሪካዊ ነበር። ለዴቪድ ሙስ ይህ የድል ምሽት ነበር። በኦልትራፎርድ በአሰልጣኝነት ዘመናቸው ብዙ የውርደት ጊዜያትን ያሳለፈው ስኮትላንዳዊ አሰልጣኝ እንዲህ ባሉ ድራማ ያሸንፋሉ ብሎ አልታሰበም ነበር በጥፍ የተበሳጨው ማይክል ኪን በጉዳዩ ሳይረበሽ ከጄምስ ታሪኮስኪ ጋር በመሆን የዩናይትድን ጥቃት ሲመክት አስደናቂ ነበር። የቀድሞ የዩናይትድ ተጫዋች ጄምስ ጋርነር በላብ ተጠምቆ ሜዳውን ሲያካልል የቡድኑም የጋራ ስራ ወርክቴክ አሳይቷል። የኤቨርተን ደጋፊዎች ሰማያዊዎቹን እያሉ ሲዘምሩ ተጫዋቾቹ የጦር ሜዳውን ከለቀቁ በኋላ ድምፃቸው ይሰማ ነበር። ይህ በሁሉም መመዘኛ እኔ እዚያ ነበር አይወዘር የሚያስበል ታሪካዊ ምሽት ነበር። እንግዲህ በዚህ ጨዋታ ሽንፈት ምክንያት የ415 ቀናት ጎፈሬውን ሳይቆረጥ የቆየው የማንቸስተር ዩናይትድ ደጋፊም ጎፈሬውን እንዳሳደገ ይቀጥላል። ይህ የመጥፎ ድል እምነት ወይንስ የማንቸስተር ዩናይትድ የታክቲክ ብቃት ችግር፣ የአሞሬም የማሰልጠን ድክመት በቀጣይ የምናያቸው ጉዳዮች ይሆናሉ። አሁንም ከፉትቦል ማዕድ ጋር አብሮነታችሁ አይላይም ፕሮግራሙ ላይ ኮሜንት፣ ሰብስክራይብና ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛለን። ቀጥሎ ደግሞ የአርሰናል ልዩ ዓመትን ነው የምናየው የአርሰናል የመሰለው ዓመት አርሰናል በእንግሊዝ ትልቅ ከሚባሉ ክለቦች አንዱ ነው። ከእንግሊዝና አውሮፓ አልፎ በዓለም አቀፍ እግር ኳስ አፍቃሪያን ተወዳጅ ከሚባሉት ክለቦች መካከልም የአርሰናል ስም ይገኛል። ይልቁንም ባለንበት አፍሪካ፣ ምስራቅ አፍሪካም ከፍተኛ ደጋፊ ያለው ቡድን ነው። ታዲያ ክለቡ የስሙን ያህል በተለይ በአውሮፓ መድረክ ውጤት አለማግኘቱ ጥያቄውን በየጊዜው ያስነሳበታል። በተጨማሪም ምንም እንኳን ፕሪሚየር ሊጉን 13 ጊዜ የማሸነፍ ታሪክ ቢኖረው ዋንጫውን ለሁለት አስርት ዓመታት ሳያነሳ ቆይቷል። ክለቡ በተለይም በቅርብ ዓመታት በሚኬል አርቴታ ስር የተሻለ ዋንጫ ተፎካካሪ መሆን ቢችል ወደ ሊጉ የማጠናቀቂያ የሚያሳየው መደነጋገር ግን የማንቸስተር ሲቲ እና የሊቨርፑል አሯሯጭ አጃቢ አስመስሎት ቆይቷል። ነገር ግን የዘንድሮ ዓመት የአርሰናል ይመስላል። ምክንያቱም ደግሞ ክለቡ አርሰናል ከፍተኛ ጥንካሬ ላይ እና ወጥ የሆነ አቋም የቡድን ውህደት ላይ እንዲሁም ከሌሎች ቡድኖች በተለየ በእያንዳንዱ ጉዳይ ጥንቅቅ ብሎ መዘጋጀቱ ብሎም ተቀናቃኞቹ ደክመው መገኘታቸው ነው። የአምናው ዋንጫ ባለቤት ሊቨርፑል ዘንድሮም በጥንካሬው ቀጥሎ የዋንጫ ባለቤት ይሆናል ሲባል የቁልቁለት ጉዞ ላይ ይገኛል። የአርኔ ስሎት ቡድን ገና በ12 የርግ ጨዋታ በስድስት ተሸንፏል። የሰበሰበው ነጥብ 18 ሲሆን ከመሪው አርሰናል በ11 ነጥብ ያነሰ ነው። ሌላኛው የዋንጫ ተፎካካሪ ማንቸስተር ሲቲ ድንገት ባለፈው ዓመት ከመታው መፍረክረክ ዘንድሮን በልኩ ያገገም አይመስልም። ቡድኑ በ12 ሳምንት የሊግ ጉዞ ሰባት አሸንፎ አራት ጊዜ ተሸንፎና በአንዱ ደግሞ ነጥብ ተጋርቷል። የሰበሰበው 22 ነጥብም ከአርሰናል በሰባት ያነሰ ነው። የእነዚህ ሁለት ቡድኖች ደክሞ መገኘት ዘጠኝ አሸንፎ ሁለት ጊዜ ነጥብ ለተጋራው አርሰናል፣ አንድ ጊዜ ብቻ ለተሸነፈው መድፈኛው ሊጉን በሰፊ ነጥብ ልዩነት እንዲመራ አስችልፈታል። የአርቴታ ቡድን ከዚህ በፊት ይታማበት የነበረው የቡድን ጥልቀት ዘንድሮ አይነሳም ለዚህ ማሳየው የቡድኑ አምበል ማርቲን ኦድጋርድ በጉዳት እየተጫወተ ባይሆንም አዲስ ፈራሚ ጊዜ ለጊዜው ተጫዋቹን አስረስቶታል በሳሊባ ና ጋብርኤል ብቻ የተንጠለጠለ የነበረው የመከላከል ክፍሉም አዳዲስ ፈራሚዎች እድሉን ሲያገኙ ባሳዩ ጥሩ አቋም የአርሰናል ጭንቀትን አቃለዋል በእነዚህ ተጨማሪ ምክንያቶች ዓመቱ የአርሰናል መስሏል እንደ ብዙዎች ግምት የአርቴታ ቡድን ዘንድሮ ዋንጫውን የማያገኝ ከሆነ ለክለቡ እንደ እርግማን ይቆጠራል የቀድሞ የሊቨርፑል ተጫዋች ጂሚ ካራገር አርሰናል ዋንጫ ለማንሳት የሚቀናቀነው ብቸኛው ተጫዋች አርሰናል ብቻ ነው ሲል የአእምሮ ብስለት ብቻ ለአርሰናል ፈተና እንደሚሆን የተናገረው ዋንጫውን ለማንሳት ሁሉ ነገር በእጃቸው ላይ መሆኑን ለመግለጽ ነው። እንግዲህ ካራገር ይሄን ሀሳብ የገለጸው ነገር ግን የውድድር ዓመቱ መጨረሻ ላይ አርሰናል በምን ሁኔታ ላይ ሊገኝ ይችላል የሚለው አሁንም የእግር ኳስ አፍቃሪያን ጥያቄ ነው። ምክንያቱም ቡድኑ ወጣ ሲባል የመውረድ ዋንጫ አነሳ ሲባል ሁለተኛውን የጨረሰበት የቅርብ አጋጣሚዎች በብዙ ቺሊና ያቃጭላሉና ሆኖ ዘንድሮ እየታየ ያለው የአርሰናል ወጥ አቋም እና የሚካኤል አርቴታ ተቀያያሪ የጨዋታ ታክቲክ ተጫዋቾች ሚና ዋንጫውን ለማንሳት ትልቅ ጉልበት ሆኖት የውድድር ዓመቱን ቢያንስ አንድ ዋንጫ በተጨማሪም ሌሎች ተጨማሪ ዋንጫዎችን ሊያነሳ የሚችልበትን እድል እያስመዘገበ ይገኛል። ሁልጊዜም አስራ ሁለተኛ ሳምንት፣ አስራ አንደኛ እና አስረኛ ሳምንት የሚመዘገቡ ውጤቶች ለሊጉ መጨረሻ ሰባ ሰባት ነጥብ ሰባት በመቶ ትክክል ሆኖ ስለሚገኙ ዘንድሮ አርሰናል ዋንጫውን የማንሳት ከፍተኛ እድል እንዳለው ተመልክቷል። ታዲያ ወራት የሚመልሱ ጥያቄ ለጊዜው የአርሰናል የመሰለውን ዓመት በመጨረሻስ ምን ያሳዩናል? በድጋሚ ከፉትቦል ማዕድ ጋር የዚህን ጉዳይ መጨረሻ አብራናችሁ እናያለን። ኮፕሊንግ ሼር ሰብስክራይብ በማድረግ የፉትቦል ማዕዳ